ሀልቀ አለቀ ሀልቀ አለቀ ወለቆ ቆጠረ ወለቆ ቆጠረ ሐመቀ ብላሽ ሆነ ሐመቀ ብላሽ ሆነ አብቀቀ አረከሰ አበላሸ አብቀቀ አረከሰ አበላሸ ሀብቆቆ ሳሳ ሀብቆቆ ሳሳ ሀነቀ አነቀ ሀነቀ አነቀ ሀንቀቀ ተርላ ደስታ አደረገ ሀንቀቀ ተርላ ደስታ አደረገ ልሕቀ አደገ ልሕቀ አደገ ሊቀ አለቃ ሆነ ሊቀ አለቃ ሆነ ለጸቀ አንድ ሆነ ተጣበቀ ለጸቀ አንድ ሆነ ተጣበቀ ለፈቀ አጥብቆ ያዘ ለፈቀ አጥብቆ ያዘ መቀቀ አንጣጣ መቀቀ አንጣጣ መተቀ ጣፈጠ ማርማር አለ መተቀ ጣፈጠ ማርማር አለ ሞቀ ሞቀ ሞቀ ሞቀ መጠቀ ረዘመ መጠቀ ረዘመ ሳሐቀ ሳቀ ሳሐቀ ሳቀ ሰረቀ ሰረቀ ሰረቀ ሰረቀ ሰቅሰቀ ከፈለ ለየ ሰራ ሰቅሰቀ ከፈለ ለየ ሰራ የማቅ የመስኮት ሰበቀ ሰበቀ መታ የማርሳ ሰበቀ ሰበቀ መታ የማርሳ ሰነቀ ስንቅ ያዘ ሰነቀ ስንቅ ያዘ ሶቀ ደገፈ የሚያዝ ነገር ሁሉ ሶቀ ደገፈ የሚያዝ ነገር ሁሉ ሰደቀ ዘረጋ ሰደቀ ዘረጋ ሰጠቀ ሰነጠቀ ሰጠቀ ሰነጠቀ ርሕቀ ራቀ ርሕቀ ራቀ ረቀ ረቀቀ ቀጠነ ረቀ ረቀቀ ቀጠነ ረቀቀ ጻፈ ረቀቀ ጻፈ ረፈቀ ተቀመጠ የድግስ ረፈቀ ተቀመጠ የድግስ በረቀ ብልጫ አለ በረቀ ብልጫ አለ ቤደቀ ሰራ የቤት ቤደቀ ሰራ የቤት ተላፀቀ አንድ ሆነ ተላጸቀ አንድ ሆነ ተሰቀ ሳሳ ነፈገ ተሰቀ ሳሳ ነፈገ ተሳለቀ ተዘባበተ ተሳለቀ ዘበተ ተሳለቀ ተዘባበተ ተሳለቀ ዘበተ ተአረቀ ተራረቀ ታረቀ ተአረቀ ተራረቀ ታረቀ ተአርቀ ተራቆተ ራቆት ሆነ ታርቀ ተራቆተ ራቆት ሆነ ተዳደቀ ተጣላ ተዳደቀ ተጣላ ተጠውቀ ተከፋ አስከፋ ተጠውቀ ተከፋ አስከፋ ተጽቀ ተጨነቀ ተጸይቀ ተጨነቀ ተጸደቀ ተመጻደቀ ተጸደቀ ተመጻደቀ ነሰቀ ሰደረ ደረደረ የድንጋይ ነሰቀ ሰደረ ደረደረ የድንጋይ ነደቀ ሰራ የቤት ነደቀ ሰራ የቤት ነፈቀ ከፈለ ነፈቀ ከፈለ ናፈቀ ተጠራጠረ ናፈቀ ተጠራጠረ አልጸቀ ደረሰ አልጸቀ ደረሰ አመቀ ጥልቅ ሆነ ጎደጎዳ አመቀ ጥልቅ ሆነ ጎደጎደ አሰቀ አሸበ ሰራ አሰቀ አሸበ ሰራ በልብስ ላይ ወርቅ የማፍሰስ አረቀ አስታረቀ አረቀ አስታረቀ አርቀ ተራቆተ አርቀ ተራቆተ አበቀ ታመመ አበቀ ታመመ አነቀ አሰረ የአንገት አነቀ አሰረ የአንገት አንጸብረቀ አንጸባረቀ አብረቀረቀ አንጸብረቀ አንጸባረቀ አብረቀረቀ ኦቀ አወቀ ኦቀ አወቀ አርለቅለቀ ተነዋወጠ አነዋወጠ አርለቅለቀ ተነዋወጠ አነዋወጠ አጠቀ ታጠቀ አጠቀ ታጠቀ አጥመቀ አጠመቀ አጥመቀ አጠመቀ አጣቀ አጣበቀ አጣቀ አጣበቀ ወሰቀ ሳበ ገተረ የቀስት ወሰቀ ሳበ ገተረ የቀስት ወረቀ። ተፋ ወረቀ ተፋ ወርቀ ወደቀ ወርቀ ወደቀ ዘሃቀ ገፈፈ የቆዳ ዘሃቀ ገፈፈ የቆዳ ዘረቀ አዋለተ የዋዛ ዘረቀ አቧለተ የዋዛ ዘርዘቀ ነፋ ዘርዘቀ ነፋ የወንፊት ደመቀ ደመቀ ወጋ ደመቀ ደመቀ ወጋ ደቀ ደቀቀ ልጅ ሆነ ደቀ ደቀቀ ልጅ ሆነ ደደቀ ተጣላ አደጋ ጣለ ሳይታሰብ ደረሰ ድንገተኛ ሆነ ከተፍ አለ ደደቀ ተጣላ አደጋ ጣለ ሳይታሰብ ደረሰ ድንገተኛ ሆነ ከተፍ አለ ጉህቀ ጎበጠ አጎበጠ አጎነበሰ ጎህቋ ጎበጠ አጎበጠ አጎነበሰ ጠለቀ አደፈ ረከሰ ጠለቀ አደፈ ረከሰ ጠበቀ ያዘ ጠበቀ ያዘ ጠነቀቀ ጻፈ ጠነቀቀ

ጋገረ ጸረቀ ጋገረ ጸንቀቀ ነከረ ዘፈቀ ለወሰ ጸንቀቀ ነከረ ዘፈቀ ለወሰ ጸድቀ እውነተኛ ሆነ። ጸድቀ እውነተኛ ሆነ። ጸፈቀ